ቆይ የሆናችሁ ሰብስክራይብ ለምንድነው የማታረጉኝ? አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ሰላም እንዴናቸው? የቻናል ቤተሰቦች ቆይ፣ ምንድነው የሆናችሁ? ባካችሁ ነው ባካችሁ፣ ሰብስክራይብ አድርጉኝ እንዴ። አይታችሁ አትለፉኝ። እያያችሁ እኮ ነው የምታልፉት። እኔ የሚገርበኝ ነገር ማለት ነው። በእናታችሁ አይታችሁ እንዳታልፉኝ፣ ሰብስክራይብ አድርጉኝ። ቤተሰብ ሁሉ የሰው ደስታ ሁሉ የሚያስደስታችሁ ሁሉ ሰብስክራይብ አድርጉኝ፣ እና እኔ ደስተኛ ስሆን ማየት ከፈለጋችሁ ሰብስክራይብ አድርጉኝ እሺ እኔ ደስተኛ ሆናለሁ፣ ሰብስክራይብ ስታረጉኝ። እናንተ አንድ ሰውም ሲጨምር ምናምን ደስ ይለኛል። እና እኔ ደስተኛ እንደሆንላችሁ እናንተ ሰብስክራይብ አድርጉኝ ቤተሰቡ። እሺ ውዶቼ፣ አመሰግናለሁ። በዚህ ሰዓት እኔ ስራ ያስኩት ይሄንን ስለሆነ እናንተ ደግሞ አግዙኝ። ይሄ ስራ የህብረት ስራ ነው። እናንተ ካላገዛችሁኝ እኔ ብቻዬን ምንም ማድረግ አልችልም። እናንተ ላይክ፣ ሰብስክራይብ ካላረጋችሁኝ ቪዲዮኝ ከላያችሁልኝ ምናምን አድርጎ ነገር የለም እና እባካችሁን እባካችሁን አትይዙኝ፣ ሺህ ውዶች